ሰላም የኔ ውድ ተማሪዎች፣ መጀመሪያ ጥያቄ እጠይቃችሁ። እነዚህ ሁለቱም አንብባችሁ ሪዝናውት ማድረግ የምትችሉ ከሆነ እንዴት እንደተጻፉ ይህ ቪዲዮ ለእናንተ አይደለም። ጥያቄውን አዳንጅ ም ኤ ድ ይሄ ሜድ ነው። እዚህ ጋር ደግሞ ቲ ኦ ቱ ነው ቱ ድ ኤ ድ

እዚህ ጋር ደግሞ ቺንቱ ሁላቸው አመጓት ድ ይሄ ምን ሆነ? ኤ ሆነ። ሳምታይምስ ቱዴ ላይ ቱደይ ላይ እንዳለው ኤ ዋይ ነው የሚገባው፣ ሳምታይምስ ደግሞ ኤ አይ ነው የሚገባው። ለምን የሚለው ነገር ነው። ስንጽፍ ደግሞ እንዴት አድርገን ነው ኤ የሚለውን ሳን ውስጥ የምናስገባው የሚለውን ነገር ነው የምናየው ማለት ነው። እሺ ሶ ዛሬ ቀን የምንማረው ኤ አይ አዘን ኤ እና ኤ ዋይ አዘን ኤ ነው። ሁለቱም ምንድን ናቸው ኤ አሁን እቺ የምትለው ሳውንድ ውስጥ ላይ ስናነብና ስንጽፍ አይን ካላስገባን ወይም ደግሞ ስናነበው ይህ የሚል ሳውንድ ካላስገባን ቃሉ ሌላ ነው የሚሆነው። ስፔሊንጉም ይለያል፣ ትርጉሙም ይለያል። ለምሳሌ ይሄኛው ሜድ ነው እንጂ ሜድ አይደለም። ሜድ እንዴት ነው አያችሁ? ይሄ ሜድ ነው፣ ይሄ ግን ሜድ ነው። አያችሁ፣ ይህ ሳውንድ አለው። ይሄ ግን በአማርኛ አዩት፣ ሜድ ቲስ ኢዝ ጀስት ሜድ። ይሄ ግን ሜድ፣ አያችሁ፣ ይህ ሚል ሳውንድ ውስጥ አለ ስለዚህ ለምንድን ነው የሚለው ጋር ስንመጣ ይሄ ኤ የሚለው ሳውንድ መጨረሻ ላይ ከሆነ ኤ ዋይ ነው የምናስገባው። ግን ይሄ ኤ የሚለው ሳውንድ ፊት ለፊትና መሃል ላይ ከቃሉ መሃል ላይ ወይም ቃሉ ፊት ለፊት ላይ ከሆነ ሳውንድ የሚመጣው የምናስገባው ኤ አይ ነው ማለት ነው። ስለዚህ ይሄን ቃል ን ሜድ ኤ የሚለው ሳውንድ መጨረሻ ስለመጣ የሚገባው ኤ ዋይ ነው ማለት ነው። ይሄን ዩዝ ለ ኤድ ሌድ

እንደዝህ ሊነጠባል ማለት ነው። ይሄኛ ብኤዝ ሬዝ ስትር ኤን ስትሪን ውኤት ዌይት ብር ኤድ ብሬድ አሁን ብሬድ አይደለም ብሬድ ከሆነ ዳቦ ነው። ብሬድ ይሄ ብር ኤድ ውስጥ ይስምዳለ ስለዚህ ብሬድ ነው። እዚ ጋ ይህ አለ። እዚ ግን እያ ይሄ ነው። ብሬድ ይሄ ዳቦ ነው። ይሄ ግን ብር ኤድ ብሬድ ዌስት ዌስት። አሁን ይሄ ውስጥ ይሄ ከሌለበት ዌስት ነን ዌስት ደግሞ ሌላ ነው። ብዙ አይነት ዌስት አለ። አንደኛው ይሄ አቅጣጫ ስንጠቁም ኢስት ዌስት እንደምንለው ዌስት አለ ኤንድ ሌላ ዌስት ደግሞ ሌላ ዌስት ደግሞ ለምሳሌ ዌስቴጅ፣ ቆሻሻ የሚወገዱ ነገሮች ዌስት ይባላል ነው። ይሄ ግን ይሄ አለበት ዌስት ዌስት ወገብ ማለት ነው። ዌስት ይሄ ደግሞ ፕሪ ኤዝ ፍሬዝ አያችሁ፣ ውስጡ ጋር የየየ አለ። ባስተውላችሁ ከሆነ እነዚህ ኤአይ በሙሉ የት ናቸው? መሀል መሀል ላይ ናቸው። ለዛ ኤአይን እናስገባለን። ፊት ለፊት ሲመጣ ደግሞ ለምሳሌ አየር ይባላል፣ ኤር ይባላል አለ አያችሁ። ኤድ ኤር፣ ኤድ በእንደዚህ አይነት ቦታ ላይ የምናስገባው ኤአይ ነው፣ ኤም ፊት ለፊት ስለመጣ ግን፣ መጨረሻ ላይ ሲመጣ የምናስገባው ኤዋይ ነው። ፕሮናንሴሽኑ እና ሳውንዱ ደስም ነው፣ አጻጻፉ ስፔሊንጉ ግን ይለኛል ስለዚህ ዲሲስ ቱዴይ ምኤ ዲሲስ ሜ ስር ኤ ስፕሬ ስው ኤ ስዌ ር ኤ ፕሬ ር ኤ ፕሬ ፕል ኤ ፕሌ እንዳለ እነዚህ መጨረሻ ላይ ስለሆነ ኤ ሳውንዱ ኤዋይ ያስገባል። ሶ ሪቫይዝ ላድርግላችሁ የተማርነው ምንድን ነው? ኤአይ እና ኤዋይ እንደ ኤ ሲመጣ ማለት ነው። ሶ መቼ ነው ኤ አይ የምናስገባው? መቼ ነው መቼኛው ኤዋይ የምናስገባው ኤአይ መች ነው የሚገባው? ኢፍ ያው ሳውንዱ ላይ ኤ የሚለው ሳውንድ መሀል ላይ ከመጣ ያው ቀሉ መሀል ላይ ከመጣ ወይም ደግሞ ፊት ለፊት ከሆነ የምናስገባው ኤ ነው። ግን ያ ሳውንድ ኤ አይ አይ ሚን ኤ የሚለው ሳውንድ መጨረሻ ላይ ከሆነ የምናስገባው ኤዋ ነው።

የዚህኛውን መጽሐፍ ማግኘት የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ ቴሌግራም አለላችሁ፣ እዛ መግባት ትችላላችሁ። ከዛ ውጭ ግን በቃ በጣም ኢዚ ነው። ኦንላይንም የማችላላችሁ፣ እኔ ጋር በአካልም ከፈለጋችሁ የማችላላችሁ። ሰ ሴ ኔክስት ቪዲዮ ባይ